ምንድነው ገጠመኝ የምታወራው? ገጠመኝ አይደል እንደ እያወራችሁ ነው። ሁርቴ አውሪ አውሪ ልንገራቸው ቁም ነገር ነው። አቂቃ እንዲህ ያሉኝ እነ ኦብሴ ጋር ሂጅ አሁን በአስቸኳይ ነገር እንዲ እንዲፈልገናል ስላት እኛ ጋ ችግር የለብንም ይ ሚዲያ ትልቅ ሚዲያ ነው። ከነገላኔ ቤትም አንድ ሰው ከነልጅ ሀኔ ቤትም አንድ ሰው በአስገባት አንድ እኔ ይወጣለሁ እኔ ነው ሩዱኝ

ይጠይቃለን አይደል? እንደ የዛ ቦታ እኮ ሁሉንም ነገር ይጠይቃለን። ኖ እኛ የምንፈልገው ሴፉ ጋር ሲቀርቡ በኮሜንት ሀይሚ እና ብሩክ ለፊልም ይታጩልን ብለን እንላለን። እነሱ እሱ ጠርቷቸው እነሱ አንፈልግም ካሉ እንግዲህ የራሳቸው የራሳቸው ግን እኛ የራሳችንን ይጠቅማል ብለን የምንለውን አስተዋጽኦ ማድረግ ነው ያለብን።

ለምንድን ብሎ ብዙ ጥያቄ አላችሁ። ገበሽ የተኛውን ቦታ ሲጠየቁ ማለት ነው። ያኔ ደግሞ እዚህ ስለዚህ የምትለው ግን ፍቅረኛ ናቸው ወይ ፍቅረኛ መሆናቸውን

ስለዚህ ይሄ ነገር ራሱ ዝግ እንትን ማለት ነው። እና አሁን ይቅርና እነሱ የፈለጉን ነገር ይስሩ፣ እኛ ሁሽ እናደርጋለን በቃ።

ትክክል ነሽ ማቲ ከስንት ነገር አመለጠን